ስንት የርጎ ዝንብ በሞላበት ሀገር ማለት ነው። ሀይሜና ብሩኬ ግን እንደ የሚያፈጣርቃቸው ነገር ምንድን ነው? ጉድ! ደህና ፍቅር የነበሩ ልጆች በአንድ የተነስተው እሳት ኮንታት ሆነዋል። በቃ ሰላም ሰላም፣ ውዴ ቻነል የቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እኔ ዩቲዩብ ላይ ምን ይመጣብኛል መሰላችሁ የእርጎ ዝንቦች እንደዚህ አሳስፎ የሚጠብቁት ሀይሚና ብሩኬ እስከሚጣሉ ነው እንደፈለጋቸው ለማውራት በነገራችን ላይ ውድ ቤተሰብ የምሬ እንምላችሁ በሰው ሁሉ ቤት ስታዩት ኮሜንቱም ማለት ነው ከአንዷ ቤት ትክክል እኮ ነሽ እኮ ሀይሚ እንደዚህ ጥፋተኛ ናት እንደዚህ አድርጋለች ከሌላኛው ቤት ደግሞ ስታያት ያች ልጅ እራሷ ማለት ነው ይሄ ብሩኬ ወራዳ ማይረባ እኮ ነው እንደዚህ አድርጎ ልጅቷ ላይ ይጫወትባታል። ልክ እንደዚህ ነው የሚቀያየሩት ቀያየሩት እኔ አንዳንዴ በጣም ነው የምገረመው ነው። እና ምንድን ነው መሰላችሁ፣ ብዙዎች እያሉ ያሉት በቃ አሁን ብሩኬ እንደማይሆናት የራስሽ ሕይወት ኑሪ፣ ሀይሚ አንቺ ገና ወጣት ነሽ። በዚህ ረ እንደ ይቅር ይበላችሁ ማለት ነው የሃይሚን ሕይወት አትኖሮላት የብሩኬን ሕይወት አትኖሮላት። ወደዳችሁም ጠላችሁም ማወቅ ያለባችሁ ግን ማለት ነው ሀይሚና ብሩኬ ቢፈናከቱም እንኳን ዞረው ዞሮ ዞሮ ዞሮ መግቢያው ጨሯሯል እንደተባለው ዙረው ዙረው አንድ ናቸው። እመኑኝ፣ እነዚህ ልጆች የሚጣሉ መስሏችሁ እናንተ አሁን ብዙ ሁለቱን ለመለያየት አለ አይደለ ሀይኔም እኔ እንጃ። ሀይሚንም ተወቅሷታላችሁ፣ ለምን እንደዚህ ታደርጊያለሽ፣ ጠገብሽ፣ ተጨማለቅሽ ትሏታላችሁ። ብሩኬም ደግሞ እንደማይሆናት በዛ በኩል ትነግሯታ አላችሁ፣ እየቀለደብሽ ነው፣ እየተጫወተብሽ ነው ትሏታ አላችሁ። ለምን ግን ይሄ እኮ ፌር አይደለም? የምሬን ነው የምላችሁ። በሰው ህይወት ገብቶ በዚህ የሚያክል ድረስ መናገር አይከብድም? ግን የሆነ አንድ በት ቁንጥጥ አያደርግም? የምሬን እኮ ነው። እኔ እንጃ። እኔ እንደነዚህ አይነት ቃላቶች በጣም ነው የሚከብዱኝ ማለት ነው፣ ምክንያቱም ስለ ሰው ሕይወት የምናውቀው ነገር የለም። እነዚህ ልጆች አሁን ላይ ስራ እየስሩበት ምን ችግር አለው? ስራም ከሆነ የተጀመረው ነገር ስራ እየስሩበት ምንድን ነው፣ በመካከል እየገቡ ልክ እንደ እርጎ ዝንብ ዘሎ ጠልቅ ማለት። ከሰው ሕይወት እና ወደ ሌላኛው ነገር ስንሄድ ደግሞ እንግዲህ ዛሬ ያው ሀይሚ ብሩኬና አጌታ ለማነጋገር ፈልጋ ነበር። ነገር ግን ዞሮ ያው ተያይዘዋል ማለት ነው። በስነስርዓት እንኳን አልተለያዩ። ሀይሚም ያው ተናዳ ሄዳለች። ብሩኬም ደግሞ የምታደርገው ነገር ልክ ነው ወይ ልክ ነው ወይ እያለ ነው ማለት ነው። ሀፍትሽን እንኳን ሊያዳምጡት አልቻለውም ከመካከል አስገብተው ጦጥ አደረጉት እኮ ግልብጭ ግልብጭ እያደረጉ ማለት ነው። እንደ ሰው እኮ ለሽምግልናን የተጠራ ሄደች፣ ግን ሽምግልናው ቀርቶ የእነሱ ጭቅጭቅ ማዳመጥ ሆነ ማለት ነው። ሁለቱም ጥፋተኞች ናቸው። የምር ማለት ብሩኬን ማዳመጥ አቅቶታል። ሀይሚም ደግሞ ያው የምትናገራቸው ነገሮች ብሩኬን አልተዋጠለትም። እንግዲህ ሀይሚ እኔ በመሄዴ ጥፋተኛ አይደለሁም ማለት የሆነ ችግር ገጠመኝ ሄድኩኝ፣ እና ይሄ ጥፋት ሊሆን አይችልም ወረቀት ጽፌለት አለው ማለት የተፈጠረውን ነገር ባልነግረውም ግን ወረቀት ላይ አስፍሬለት ነው ሄድኩት ዝም ብዬ አልሄድኩም እያለች ነበረ ማለት ነው። እና ለሁሉም የማስረዳት ማለት ለሁሉም ማስረዳት አይጠበቅብኝም። በህይወት የሚፈጠሩ ነገሮችን ሁሉ ማስረዳት አይጠበቅብኝም። ለምን ትንሽም ስለበስልኩኝ። ብዙ ብታወሩ ለእናንተ ነው የሚጎዳችሁ፣ እንጂ ምን የምትጠቀሙት ነገር የለም አለችና ማለት ነው። ነገር ግን ይሄ ልክ ነች እኮ ሀይሚ አሁን ልክ ነች። ሚዲያ እና ብሩኬ ግን አንድ ሊሆኑ አይችሉም በፍጹም። ማለት ለሚዲያ ሁሉንም ነገሯን አውጥታ የመናገር ግዴታ የለባትም እኮ ማለት የሚዲያ ሰው ሀይሚ ከወደዳ ደና ከሆነች ባለችበት ብቻ ይሄ ይሄ በቂ ነው ለሚዲያ ሰው። ከዛ በተረፈ ግን የውስጥ ሚስጥሯን ጠለቅ ብሎ ሊያውቅ አይችልም። የሚዲያ ሰው እና ሀይሚ ደግሞ ብሩኬን ከሚዲያ ሰው ጋር እኩል ልታደርጊችም? ለምን ብሩኬ ማለት ያንቺ ሁሉ ነገርሽ ነው፣ ሁሉን ነገርሽን የሚያውቅ ሚስጥርሽን የሚያውቅ በጣም ብዙ ነገር እንደምትዋሩ እናውቃለን። እና ከሚዲያ ሰው ጋር የሆነ የውስጤን መናገር አልፈልግም ብለሽ ከሚዲያ ሰው ጋር እኩል ልታደርጓችም? ቢያንስ ለሌላው አትናገሪ ለብሩኬ ያለውን ነገር ብትነግሪው ጥሩ ነበረ፣ ከዚህ አይደረስም ነበረ። ብሩኬ ደግሞ ያናደደው ምንድን ነው እንግዲህ ብሩኬ እኔ የእሷ ሰው ነኝ ብሎ ስለሚያስብ ስለ እሷ ሁሉንም ነገር አውቃለሁ ብሎ ስለሚያስብ፣ ከእሷ አንድም የተደበቀ ነገር እንዲኖር አይፈልግም። የገጠማትን እንቅፋት ቢመታትም እንኳን ማወቅ የሚፈልግ ልጅ ነው ብሩኬ ማለት ነው። እንድትነግረው ይፈልጋል ሁሉንም ነገር። ከዚህ በፊት የተፈጠሩ ነገሮችም ብዙ ደረጃ ላይ ስላደራረሳቸው ያያም በጣም ስለደበረው ከዚህ በፊት አሁንም ይሄ ነገር እንዳይፈጠር ነው ቅድመ ጥንቃቄ እና በመካከላቸው ግልጸኝነት ሊኖር ይገባል አይነት ነገር ነው ብሩኬ እያለ ያለው ማለት ነው። ሀይሚን ብሩኬ ልትረጁ ይገባል። ብሩኬም ደግሞ ቀስ ብለህ የምታስረዳን ብታዳምጣ ጥሩ ነው እና ብሩኬ እያለ ያለው ልክ እንደ ጥፋተኛ እየታየች አደለም። ጥፋት አጥፍታ ግን ጥፋተኛ እንዳልሆነች ነው የምታስበው እያለ ነበረ እና በነገራችን ላይ ሃይሚ ጥፋተኛ ያስመሰላት እንዴት ነው? ከቪዲዮ ላይ ቻው ስትል እኮ በጣም እኮ ነው የሚያሳዝነው፣ እንኳን አይደለም ብሩኬም ማለት ነው። የምር እናንተ ቪዲዮዋን አይታችሁ አላዘናችሁ? ልባችሁ አልተሰበረ? የምር እኮ ለመጀመሪያ ጊዜ ማለት ነው ወረቀት ጽፋለት የሄደች ጊዜ በጣም ፊቷ ቀስማ ስብር ብሎ ደብሯት ነበረ፣ ከብቷት ነበረ። ከዛ ደግሞ አዲስ አበባ ራሱ ከአዲስ አበባ ወጣለው አይነት ነገር ብላ ነበረ። ስለዚህ ጥፋተኛ እንድትሆኝ ያደረገሽ ሀይኔ የራስሽ ሁኔታ ነበር። በዛ ሰዓት ማለት ነው ከቪዲዮ ላይ እየተደረገው ነገር ልክ ጥፋተኛ እንደሆነች አስመሰለባት እሷ እንጂ እኮ። ይሄ መሄድ እኮ ኖርማል ነገር ነው። አዲስ አበባ ገብተሽ ራሱ አዲስ አበባውን ገብተ ብርኬን አዲስ አበባ መጥቻለሁ በቃ ሳልነግርህ የመጣሁት እኮ በቃ አንተ ፕሮግራምን እንድታበላሽ አልፈልግም እኔ፣ ጠብቃለሁ ችግር የለውም ፕሮግራምን ጨርሰህ ና ማለት ይቻል ነበር እኮ በጣም በአጭር አማርኛ ማለት ነው። እና ግን ስልኩንም ለምን ዘጋት ሲላት በቃ ከሁሉም ሰው ላይ ነው የዘጋሁት ከአንተ ብቻ አይደለም ሰው ስለሚጨነቅ አለች። ብሩኬ ይሄን አናደደው፣ ለምን እኔ ከሌላው ለያለው ብሎ ስለሚያስብ እውነት እውነት ነኮ፣ እውነት ነኮ። ፍቅረኛ ነው መለየት አለበት እሱ መዘጋት የለበትም። እና ሃይንዬ ፈጣሪ ሰላም ያወርድላችሁ፣ የምሬን እኮ ነው። ለእነዚህ ለእርጎ ዝንቦች ቦታ አትክፈቱ ማለት ነው። እንግዲህ እናንተ ስትጣሉ ያለውን ነገር ታውቃላችሁ። ሀይሚን ማንጨፍጨፍ ነው፣ ብሩኬንም መውረፍ ነው። ምንም ማያደርጓቸው ነገር አለ እንደ ስራው ነው የሚሰራቸው ማለት ነው። አሁን ብሩኬ በዛ በሶስት በአራት ምናምን ተዘቅዝቆ አይቼው ነበረ። ምን እንዳደረገ ግን አላቅም። ሀይሚንም በዚህ በኩል አሁንማ ተጨማላቅሽ ጠገብሽ፣ እንዴት እንደዚህ አይነት ፕራንክ ትሰራ ያለሽ ይሏታል። ወይኔ ጌታ ሆይ እንደ ዩቲዩብ እኮ በቃ ስትመብላችሁ ስታዩት ጠዋት ሌላ ነገር ተናግረው ማለት ነው ማታ ያንን ጧት የተናገሩትን ነገር የማይደግሙ ሰዎች ናቸውና፣ ወይ የራሳቸው ስንት ነገር እያለባቸው የራሳቸው ሕይወት ማስተካከል ሲገባቸው በሰው ሕይወት ገብተው በቃ ብጥብጥ ብጥብጥ ማድረግ የሚመቻቸው ሰዎች በጣም ብዙ አሉ። ስለዚህ አይምና ብሩኬ ታረቁ።